ሥጋ ወደሙን ከተቀበሉበት ሰዓት ጀምሮ እስከ ሰርክ ባሉት ሰዓታትና እስከ ሦስተኛው ቀን ድረስ ባሉት ዕለታት ልንፈጽማቸው የሚገቡና የማይገቡ ነገሮችን ያሳያል። ሥጋ ወደሙን ከተቀበሉበት ሰዓት ጀምሮ እስከ ሰርክ እጅና እግርን መታጠብ አይገባም። በዚህ ጉዳይ ጠየቁን ጠያቄ ያሉና ምላሹ እዚህ ላይ ያለው፣ እንግዲህ እጅና እግርን መታጠብ አይገባም፣ እስከ ማታ ማለት ነው እንግዲህ ሰርክ። ከልብስ መራቆት ወይም እርቃን መሆን አይገባም፣ ምክንያቱም ሥጋ ወደሙን መለኮት ተለየው ያሰኝብናልና። መንበርከክና ስግደትም አይገባም፣ ምክንያቱም ድካም ያስከትላልና፣ አንድም በሥጋ ወደሙ ድካም አለበት ያሰኛልና፣ አንድም ወዝ ይነጥባልና፣ አንድም መንግሥተ ሰማያትን በትሩፋታችን በድካማችን አገኘን ያሰኝብናልና ነው። አንድም ስጋው ደግሞ የመንግሥተ ሰማያት ምሳሌ ነው ስለዚህ በመንግሥተ ሰማያት ድካም አለ ያሰኛልና ነው መንበርከክና ስግደት የማይገባው ከተቀበሉ በኋላም ምራቅ መትፋት አይገባም ለወጣንያን ከተቀበሉበት ሰዓት ጀምሮ ለ24 ሰዓታት ለፍጹማን ደግሞ እስከ ተቻላቸው ድረስ ምራቅ ከመትፋት መከልከል አለባቸው ታላቁ አባት አባ መቃሪዎስ የቅዱስ ስጋውን የክቡር ደሙን ታላቅነትና ክብር ለመግለጽ ሥጋወ ደሙን ተቀብሎ ለ60 ዓመታት ምራቁን ሳይተፋ ኖሯል። ከተቀበሉ በኋላ መበጣት፣ መታገም፣ ጥፍር መቁረጥ፣ ጢም መላጨት አይገባም። ምክንያቱም ከሥጋ ወደሙ መለኮት ተለይቶታል ያሰኝብናልና ነው። ሩቅ ጎዳና መሄድም ፈጽሞ አይገባም፣ ድካምን ያስከትላልና። ክርክር መግጠም፣ መጨቃጨቅ አይገባም፣ ክፉ ነገር ወደ መናገር ያደርሳልና። ያለ መጠን መመገብ፣ በሕግ ጋብቻ ተወስነው ላሉትም ከሁለት ቀናት አስቀድሞ ሩካቤ ሥጋ መፈጸም አይገባም። የቆረበ ሰው ካለ መጠንቀቅ ነስር፣ ትውኪያ፣ የአካል መድማት፣ መቁሰል፣ ወዳፍ የሚገባ እንደ ትንኝ፣ ዝንብ ቢያጋጥመው ንስሐ ሊሰጠው ስለሚገባ ለንስሐ አባቱ መናገር ይኖርበታል። ካለ መጠንቀቅ በንስሐው የተሰጠውን ቀኖና ሳይፈጽም እንደገና መቁረብ አይችልም። አንዳንድ ሰዎች ከተቀበሉ በኋላ እህል ሳይቀምሱ መነጋገር ወይም ተሰጦ መቀበል አይቻልም የሚል ልማዳዊ አነጋገር ሲናገሩ ይደመጣል። የፈጽሞ ስህተት ነው። በመሰረቱ ሥጋ ወደሙን በተቀበሉበት ሰዓት ብቻ ሳይሆን ዘወትርም በቤተ ክርስቲያን ውስጥ ተሰጦን ከመቀበል ቃል እግዚአብሔርን ከመነጋገር በቀር ሌላ ነገር መጫወት እንደማይገባ የቤተ ክርስቲያን የሥርዓት መጽሐፍ ያዛል። የሚፈልጉት ነገር ቢኖር እንኳ በእጅ ጥቅሻ ማመላከት እንጂ ድምፅ አሰምቶ መነጋገሩ አግባብ አይደለም ማንም በቤተ ክርስቲያን ውስጥ ፈጽሞ አይናገር አይናገር ቤተ ክርስቲያን የነገር ቦታ አይደለምና ከፍርሃት ጋር የጸሎት ቦታ ነው እንጂ በቤተ ክርስቲያን የሚናገር ሰው ይውጣ በዚያን ጊዜ ሥጋውና ደሙን አይቀበል። ወንዶችና ሴቶች ምእመናንም በጸሎት ጊዜና በቁርባን ጊዜ በእግራቸው መቆም ይገባቸዋል። ባለፈው እያመሰገኑ፣ ለሚመጣው ስርየትን እየለመኑ በቤተ ክርስቲያን ውስጥ ሌላ ነገር ከመናገር ይጠበቁ። በቅዳሴ ጊዜ የሚስቅ የሚሳለቅ ቢኖር ካህን ቢሆን ተቀብሎ ወጥቶ አንድ ሱባ ይቀጣ፣ ይጹም፣ ይስገድ። ህዝባዊ ቢሆን ሳይቀበል ያን ጊዜ ፈጥኖ ይውጣ ይላል። ከዚህ ውጭ ግን የተቀበሉ ሰዎች ተሰጦ እንዳይቀበሉ ወደ ውጭ ሲወጡም አፋቸውን ካደፉ በኋላ ከሰው ጋር እንዳይነጋገሩ የሚከለክል መጽሐፍ የለም። በሌላ በኩልም ከተቀበሉ በኋላ በእጅ መጨባበጥ፣ በትከሻ በመሳሳም ሰላምታ መለዋወጥና ከሌሎች ጋር በአንድ ማዕድ ተቀምጦ መመገብን የሚከለክል ስርዓት የለም። የቆረበ ሰው የቀረበለትን ማስተረፍ የለበትም። ጨርሶ መብላት፣ ጨርሶ መጠጣት አለበት እያሉ ማስጨነቅም ተገቢ አይደለም። ይህም አብዝቶ ሳይሆን መጥኖ ይብላ የሚለውን ስርዓትና ትእዛዝ መጋፋት ነው። እርሱ በበላበት ሌላ አይብላ አይጠጣ የሚሉትና የመሳሰሉትም ሁሉ በዚህ መልኩ የሚታዩ ናቸው። አንዳንዶች ሥጋ ወደሙን ከተቀበሉ በኋላ ብቻቸውን ወደ ቤታቸው ሲመለሱ የተለየ ችግር ሊገጥመን ይችላል ብለው ስለሚያስቡ ይህም ባለፈው ማይተነዋል የሚጠብቃቸው ሰው እንዲከተላቸው ይፈልጋሉ። ለአክብሮተ ሥጋ ወደሙ ሰው ማስከተል የማያስነቅፍ ቢሆንም ክፉ ነገር እንዳይገጥመን በሚል የፍርሃት ስሜት የሚጠብቅ ሰው ማስከተሉ ግን ፍጹም ስህተት ነው። በነቢዩ ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈ መዝሙር 33 ቁጥር 7፣ ስጋውን ደሙን በተቀበልንበት ሰዓት ግሩማን ሰራዊተ መላእክት በዙሪያችን እንደሚከቡን ልናስብ ይገባል። የነቢዩ ኤልሳ ረድ የሶሪያ ንጉስ የሰደዳቸውን ጭፍሮች በማየቱ በፍርሃት ተሸብሮ ነበር። ሁለተኛ ነገስት ምዕራፍ አስር ቁጥር አስራ ስድስት ነገር ግን በዙሪያው ያሉትን እንዲያይ ውስጣዊ አይኖቹ ሲገለጡለትና እሳታውያን መላእክት የሚጠብቁት መሆኑን ሲመለከት ፍርሃቱ ርቆለታል እኛም ውስጣዊ አይኖቻችን ቢገለጡልን በእኛ ዘንድ ቁጥራቸው ታላቅ የሆኑ ሰራዊተ መላእክት መኖራቸውን እናስተውል ነበር ሰዎች እንዲጠብቁን ማስከተሉ ከእምነት ማነስ የመጣ ልማድ እንጂ የቤተ ክርስቲያን ስርዓት አይደለም አባቶች ሰይጣንን ሳይሆን ልማድን ፍራ በማለት የሚናገሩት ልማድ ከሰይጣን በበለጠ ለቤተ ክርስቲያን ስርዓት ተቃራኒ የሆነውን ነገር ያለ ምንም ፍርሃት እንድንፈጽም ስለሚያስገድደን ነው። ስለዚህ ይህን ክፉ ልማድ በብርቱ ልንቃወመው ይገባል። እንግዲህ ብዙ ነገሮች ናቸው ከዚህ ጋር የምናያቸውና እንደ እግዚአብሔር ፈቃድ መቼም እንድንማማርባቸው የሚያስፈልጉ በርካታ ጉዳዮችን ማንሳት እንችላለን። እንደው ይህንኑ አሁን የተነጋገርንበትን ጠቅለል ባለ መልኩ ለማየት እንሞክራለን። ይሄ መቼም ሁላችንም መሰረታዊ ጉዳይ ነውና እንድንጠነቀቅለት፣ እንድናስብበት አምላካችን እንዳይጠንተን በትህትና እንድንቀርብ የሚያስፈልገን ስለሆነ ማለት ነው። እነዚህን ጉዳዮች በነገራችን ላይ የተጻፉት አሁን ያነበብንላችሁን ነገሮች ሁሉ ይሄን አድርጉ፣ ይሄን አታድርጉ የሚለው በተለያየ መልኩ መጽሐፎች ከዚህ ጋር የተጻፉ ስላሉ ነው። በተለይ ፍትሐ ነገስቱ አንቀጽ 13 ፍትህን መንፈሳዊ አንቀጽ 13 ማለት ነው። መጽሐፈ ቅዳሴ፣ ስርዓተ ቅዳሴ፣ ፍትሐ ነገስት፣ ፍትህ መንፈሳዊ አንቀጽ 12 እና 13 በተለይ በስፋት የተናገረውን ነው እስካሁን ድረስ ወደ እናንተ እያደረስን ያለ ነውና አባቶቻችን ያስቀመጡት መሆኑን እንድንረዳው በሚያጠይቅ መልኩ እንድናየው ነው። እንግዲህ ጠቅለል እናርገው አሁን የተናገር ነው ከላይ ያነሳ ነውን ከተቀበሉ በኋላ ወዲያው ቅዳሴ ጠበል መጠጣት አይገባም። ድርገት እስኪመለስ ድረስ ያስቀደሱበት ቦታ ሄዶ መቀመጥ ወይም መጠበቅ፣ አፍን በማሐረብ መሸፈን፣ ትንኝና ታዋሲያን እንዳይገቡ ከስንብት ወይም ሰሮተ ህዝብ አስቀድሞ ስጋውን ደሙን የተቀበሉ በሌላ ዛቲ ወይም ጸሪቀ መበለት አፋቸውን አያድፉ፣ ቅዳሴ ጠበሉም ከአፋቸው አይንጠብጠብ። ፍትህ መንፈሳዊ 13 ቁጥር 527። በቀስታ ሳይጋፉ ወጥቶ በደጀ ሰላም ዛቲ ቀምሶ አፍን ማደፍ ከቆረቡ በኋላ የሚለውን ደግሞ ነፍስ የተለየው መለኮት የተዋህደው ስጋ አምላክ ነው የተቀበልነውና፣ ምድራዊ ህብስት አይደለ ከሰማየ ሰማያት የወረደ ስለሆነ፣ አንደኛ ብዙ ማውራት አይገባም። ሁለተኛ ጸብና ክርክር ካለበት ቦታ መሄድ አይገባም። ሦስተኛ ወደ ፍርድ ቤት መሄድ መሟገት አይገባም። አራተኛ አብዝቶ መመገብ ወይም መጠጣት አይገባም። አራተኛ ዘፈን፣ ጫጫታ፣ መዝናኛ ወዳለበት ስፍራ መጫወት መሄድ አይገባም። ሌላው ከልብስ መራቆት አይገባም። ቢቻል የቆረቡበትን ልብስ እንደለበሱ መዋል። ጥፍርን መቁረጥ፣ ምራቅን እንትፍ ማለት፣ ጸጉርን መላጨት አይገባም። በውሃ ልብስን ማጠብ፣ ሰውነትን መታጠብ አይገባም። ብዙ መንገድ መሄድ፣ ብዙ ስራ ለመስራት ራስን ማዘጋጀትም አይገባም። ወሬ በተለያየ መዝናኛ ቦታዎች ሁሉ መሄድ አያስፈልግም፣ አይገባም። በዚህ ችለት ይልቅ ፈጽሞ አርፎ ቅዱሳት መጽሐፍትን መንፈሳዊ መዝሙሮችን እያዳመጡ መዋል ይገባል። ስራተ ቅዳሴ ቁጥር 166 በፍትህ መንፈሳዊም ላይ ይሄው ራሱ ተገልጾ ይገኛል። እንግዲህ ይህንን ጠቅለል ባለመልኩ መችም ሁላችሁም በልባችሁ ወይም በልባችን ይዘነዋል ብለን ተስፋ እናደርጋለን። የብዙ ጥያቄዎች የብዙዎቻችሁ ጥያቄም በዚሁ የተመለሰ ይመስለናል።